አመኑ፣ ስለዚህም ተናገሩ ተብሎ እንደተጻፈ እኛም በዚሁ የእምነት መንፈስ እናምናለን፣ ስለዚህም እንናገራለን። ሰላም ሰላም! እንዴት ቆያችሁ? እኔ ተሻገር ሽኖ እባላለሁ። በአርባ ምንጭ ሜን ካምፓስ በወንጌላውያን ክርስቲያን ተማሪዎች ህብረት በዋና መሪነት አገለግላለሁ። ዛሬ የፊት ለፊታችሁ የቀረብኩት ስለ ከተማ ወንጌል ስርጭት ወይም ስለ ሲቲ ሚሽን ገለጻ ለማድረግ ነው። እንደሚታወቀው የከተማ ወንጌል ስርጭት የአምላካችንን የእግዚአብሔርን ወንጌል ይዘን ላላመኑ ወንድምና እህቶች ብርሃን ላልበራላቸው፣ በክርስቶስ ኢየሱስ ላለሆኑ፣ በጌታ ላለሆኑ ወንድሙ እና እህቶቻችን የእግዚአብሔርን ወንጌል የምንሰብክበት ጊዜ ነው። በአመት አንድ ጊዜ በአርባምንጭ በአምስቱም ካምፓስ የሚገኙ ክርስቲያን ተማሪዎች የእግዚአብሔርን ወንጌል ይዘው የሚወጡበት ቀን ነው። ይህም ቀን ደርሷል እና የእግዚአብሔር አምላካችን ወንጌል ደግሞ መጽሐፍ እንደሚለው የማያሳፈር ነው። መጽሐፍ ቅዱስ እንደዚህ ይላል፣ በወንጌል አላፍርም፣ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ ለድነት የሚሆን የእግዚአብሔር ኃይል ነው ይላል። የእግዚአብሔር የአምላካችን ወንጌል በነቢያቱ በቅዱሳት መጽሐፍት አስቀድሞ ተስፋ እየተሰጠ ስለ ልጁ ስለ ኢየሱስ ክርስቶስ የሚናገር ነው። እርሱ ከዳዊት ዘር የተወለደ ነው፤ እንደ ቅድስና መንፈስ ደግሞ ከሙታን በመነሳት የእግዚአብሔር ልጅ ሆኖ በኃይል የተገለጠ ነው። የእግዚአብሔር የአምላካችን ወንጌል ከእምነት የተነሳ መታዘዝን በአዛብ ሁሉ የሚያስገኝ ነው። የእግዚአብሔር የአምላካችንን ወንጌል ለግሪኩም ላልተማሩም፣ ለጥበበኛውም፣ ለማያስተውለው ለሁሉ የሚቀርብ ነው። ይህንን እግዚአብሔርን የአምላካችንን ወንጌል ይዘን በከተማ ምን ሰብክበት ቀን ደረሰ ደረሰ። ይህንን እግዚአብሔርን የአምላካችንን ወንጌል ይዘን መጋቢት 28 በ በአርባ ምንጭ ከተማ ሁላችንም እንድንገኝ ይህንን መልእክት አስተላልፋለሁ። በአምስቱም ካምፓስ የምትገኙ ወንጌላዊያን ክርስቲያን ተማሪዎች በዛ ቀን ተውበን አምረን የእግዚአብሔርን የአምላካችንን ወንጌል ይዘን እንወጣለን። አመኑም ስለዚህም ተናገሩ ተብሎ እንደተጻፈ እኛም በዚሁ በእምነት መንፈስ እናምናለን፣ ስለዚህም እንናገራለን። ወንጌል ስለ ልጁ ስለ ኢየሱስ ይሰበካል።